ታችሁ ከምትጽፉት ሲጠፉ ስትጨነቁ ሁላችሁም ማለት ነው። ተመልካቾች እንግዲህ የልዑልም ሆነ የዘላለም እንግዲህ ይሄ እነዚህ ወንበዴዎች ልጅቷ ከነገራችን ላይ ምንም አታውቅም፣ አባቷ ሰው እንደገደለ ሰውየው እንግዲህ ማንም ሰው አይዘኝም ብሎ ጫእንትን እንትን ውስጥ ገብቶ ልም ያለ እንትን ጨለማ ውስጥ ነው እንግዲህ እውነት ተደብቃ አትቀርም። የሰው ነፍስ ነፍስ የማንም ሰው አይደለም። የሰው ነፍስ ይቅርና በከንቱ ዝም ብሎ የሆነ እንትን ነፍስ የሚያጠፋ ሰው መጨረሻው ይሄ ነው። በቃ እነዚህ ሰዎች ከነፍስ አጥፍተው ገና የንብረቱን ወስደው ማንም ሰው አይዘኝም ብለው ሲፈነጩ በሰው ህይወት ሲቀልዱ የነበሩ ሰዎች እንግዲህ ዛሬ ከልቡ ልጅ ጥሏቸዋል። እግዚአብሔር ይመስገን፣ የሞተ ነፍስ ፍትህ አግኝቷል ማለት ነው። ለሞቱት እንግዲህ ምንም ማድረግ አይቻልም፣ ነፍሳቸውን ይማረው። እኔ በመጀመሪያ እግዚአብሔር ሆይ ሀገራችን ላይ የምናየው እና የምንሰማውን ነገር ውሸት ነው በለኝ እያልኩኝ ነው። በየጊዜው የምናየው ነገር እጅግ በጣም የሚያሳዝን የሰውነት ሰብዓዊነት የማይሰማው ሰው ሁሉ እንደ እንስሳ የተቀየረበት ኢትዮጵያ ውስጥ ምን እንደገባብን አላውቅም። እግዚአብሔር ብቻ የእውነት እኔ ውሸት ነው በሉኝ። እኔ ራሱ አንዳንዴ እንደዚህ ሳይ እንደው ምን አይነት ህሊና እንዳላቸው፣ በመጀመሪያ እነዚህ ሰዎች ሙሉ ጤና እያላቸው ሙሉ እንትን እያላቸው የሰውን ሕይወት መቅሰፍ አንድ ሰው መኖር የሚችለው የራሱ የተሰጠው እድሜ ያለ አይደለም። አንድ ሰው የሌላ ሰው ሕይወት መኖር አይችልም። ሰውን መግደል፣ ሰውን ማሰቃየት ሰርቶ መብላት ሲችል የሰውን ንብረት መመኘት የሰውን ህይወት በገንዘብ መግዛት፣ ይሄ ኢትዮጵያ ውስጥ እየተስፋፋ ያለው ምን አይነት ጉድ እንደመጣብን አላውቅም። አምላኩ እንደው በየቀኑ በየቀኑ የምናየው ነገር አንዳንድ ጊዜ እንደ እንትን ነው የሚሆንባችሁ። እንግዲህ ዛሬ እንግዲህ ይሄን ይሄ ሰው ሴቷን ሁለቱም ሌባ ወንበዴዎች የሰው ነፍስ አጥፍተው የሰው ንብረት እንትን ብለው ማንም ሰው አይዘኝም ብለው ነበር። እያንዳንዳቸው እውነትን ይዘው ምንድን ነው በውሸት የሰው ደም የሰው እንትን አላስተኛቸው ብሎ ነው አሁን የሰሩት ስራቸው አላስቀምጣቸው ስላለ፣ የሰው ነፍስ ገለው እነሱ በሰላም እየኖሩ ነው ያሉት። ማንም የሚጠይቃችሁ የለም አትቀደሙ ብቻ መቼም የሆነ ነገር ሆንኩኝ ፍትህ አገኛለሁ፣ እንደዚህ ብሎ ማንም ሰው ማሰብ አሁን ላይ ከባድ ነው። ፈጣሪ ብቻ ከእንደዚህ አይነት ነገር መጀመሪያ እንደዚህ አይነት አሰብ ሲመጣ እግዚአብሔር ይጠብቀን። ትልቁ ነገር እግዚአብሔር ይጠብቀን ከእንደዚህ አይነት ነገር ሞት ደግሞ አሁን የእነዚህ ሰዎች ሁለቱም ቢያንስ ልጅቷ እንኳን ምንም አታቅም። አባቷ ነፍስ እንደገደለ ሰው እንደገደለ አታቅም። እንግዲህ እሷ እንግዲህ የምትለው ልጅቷ ከሰው ተደብቀን ነው ምናምን በቃ ትንሽ ትንሽ ነው የነገሯት። ብዙ ሚስጥር አታቅም። ስለማታቅን አባቷ የተደበቀበት ጉድጓድ ውስጥ ልም ያለ ጉድጓድ በሉት በቃ ጨለማ ነው፣ ጉድጓድ ነው እዛ ውስጥ ተደብቆ የነበረ ሰው ነው። እንግዲህ ፊት ለፊት ወጭ አባቷን ያሳየችው ማለት ነው። እውነት ሁልጊዜም እውነት ናት። የምላችሁ ለዚህ ነው። የሰውን ደም የሰው ልጅ ዝም ብሎ በከንቱ የዶሮ ጫጩት እኮ አይደለም። የሰው ልጅ ነፍስ ከፍት እንኳን የሆነ ሳታስቡት ተፈልጎ የሚታረድ እና ዝም ብሎ ሳይታሰብ የሞተ ከፍት በጣም ያሳዝናል አይደል? ኢትዮጵያ ውስጥ ግን የሰው ነፍስ እንደዚህ እንደ እንትን ረክሳ ሲፈልጉ የሚጫወትበት ሲፈልጉ የሚገሉ ሲፈልጉ አቤቱ፣ ጌታ ሆይ ስንቱን እናያለን! እኛማ ስንቱን እናያለን በየቀኑ። እድሜ ይስጠን፣ የእውነት እድሜ ይስጠን እንጂ የማናየው የተደበቀ በየቤቱ የሚያለቅስ ስንቱ ቱ ጉድ ጉድ ጉድ የምትሉበት ታሪክ እንግዲህ በየጊዜው እያየ ነው። እግዚአብሔር አምላክ ደግሞ ልዑል እና ዘላለምን በእንደዚህ አይነት ስራ ተሰማርተው የሰውን እንባ እንዲያብሱ ላደረገ እግዚአብሔር ይመስገን የእውነት። እኔ እኮ አንደኛ ነገር በጣም እኔ ብዙ ጊዜ የምላችሁ ነገር እንዴት አይነት ልብ ሆና ቢሰጣችሁ፣ እንዴት አይነት ልብ፣ እንዴት አይነት እኔ እንጃ። የሰው ልጅ ይህን ያክል ጭካኔ፣ አረመኔነት አቤቱ ጌታ ሆይ ከምን አይነት ዘመን ደረስነን! መጨረሻችን ምን እንደሚሆን አላቅኝ። እውነት ይህን ያክል ተጨካክነናል፣ ገንዘብ አሳዳጅ ሆነናል። የሰው ህይወት ረግሷል። ሰውን ያክል ገለው እነሱ በሰላም እየተንቀሳቀሱ በሰላም የሰላም አየር እየተነፈሱ ሲፈልጉ ይበላሉ፣ ሲፈልጉ ይተኛሉ። የሰው ህይወት አጥፍተው ማለት ነው። ማንም ሰው አልጠየቃቸውም። እግዚአብሔር ደግሞ ለነሱ ሲፈርድባቸው ቤታቸው ድረስ እግዚአብሔር ሊያግዝሽ ሊረዳ ሲፈልግ በሰው ምክንያት ነው። አያችሁ ልውል ላከባችሁ በእነሱ የሰው ደም አላስቀምጥ ሲላት ማለት ነው። የሰራችሁ ስራ ገና ከዚህ በላይ ያጨልላችኋል! ሰውን ዝም ብሎ በከንቱ ሰው ምንም ባላጠፋበት ሲያሰቃይ፣ ሰው ምንም በማያውቀው ሲገል፣ ሰው ምንም በማያውቀው ይህን ያክል እንዴት አይነት አረመኔ እንደተሞላን አላቅም። የእውነት ኧረ ወደ ሰውኛ መልሰን እግዚአብሔር አምላክ። እዚህ ህልም ውስጥ ነው ያለ ነው በየጊዜው የምናየው የምንሰማውን ነገር። በቃ ልክ እንደ እንትን ነው የሆነብኝ እኔ በተለይ እኔ አላቅም። የእውነት ህሌና ያላቸው ሰዎች አይደሉም ሲጀመር እንደ ደሮ ጫጩት የሰው ልጅ ገለው እነሱ በሰላም ይኖራሉ። አያችሁ ኢትዮጵያ ውስጥ እንግዲህ ይሄ ነው፣ በተለይ አዲስ አበባ ውስጥ ምንድን ነው እየታሄደ ያለው? ይውሉ ጉድ እየመጣ የምናየው እንግዲህ፣ በሉልና በዘላለም የምትከታተሉ ሰዎች እንግዲህ እያንዳንዱ አዲስ አበባ ውስጥ ነው እንደዚህ አይነት ወንጀል የሚወ እንትን የሚለው የሚፈጸመው። ሰውስ ወደ ገጠር ወደምን ስትሄዱ ስትሄዱስ ጦርነት ነው ምናምን ትላላችሁ ግን አዲስ አበባ ውስጥ ቁጭ ብለው እንደዚህ በሰው ላይ የሰው ደም ደግሞ መጨረሻቸውን ይሄው መጨረሻቸው ይሄ ነው የሚሆነው በቃ ሁለቱም በሰው ሲቀልዱ ሲፈልጉ ሲበሉ ሲጠጡ ሲፈልጉ የፈለጉት የሰውን የሰው ደም እንደ አጫጩት እንደ ከፍት እያደረጉ እያረዱ የሰው ልጅ እያሰቃዩ ምን አይነት ስንትን ነው? ግን ኢትዮጵያ ውስጥ የገባብን ምን አይነት ሰይጣን ነው? አቤቱ አምላክ ሆይ እግዚአብሔር ሆይ ቅር ይበለን፣ የእውነት እግዚአብሔር ይቅር ይበለን። የምንሰማውን ነገር ሁሉ እግዚአብሔር አምላክ ውሸት ነው ይበለን። አቤት የሰው ልጅ ይህን ያክል ጭካኔ ይህን ያክል አረመኔነት እንደው ምንድን ነው? ምን አይነት ላስችል አይሰጥም። የውነት የሆነት አንዳንድ ጊዜ ዝምብላችሁ ስታዩ ስታዩ፣ በቦታው ስትሆኑ ደግሞ በልውልና ዘላለም ቦታ ብትሆኑ እኔ እንጃ። አቤት በዘላለም የምታዩት በገዛ እህቷ ስታሰቃያት፣ በገዛ እህቷ እህቷን አሳብዳ ጎዳና ላይ ስታስወጣት በዚህ ስታዩ፣ ሰው ሲገሉ፣ ያም ሁለቱም ከመግደል አይተናነስም። ሰውም ማሳበድም ራሱ ምንም ከመግደል አይተናነስም። ይህን ያክል ነው የተጨካከነው። እንግዲህ እኛ ሰዎች መጨረሻችን ምን እንደሚሆን አላቅ። ገንዘብ ገንዘብ ገንዘብ ገንዘብ፣ በዛም ስትሄዱ ገንዘብ ነው የሚያሳድዱ በወንጀል ስትመጡም ገንዘብ ከተሰጣቸው የሰው ህይወት በቃ እንደንትን ነው የረከሰው። አቤት እግዚአብሔር ይቅር ይበለን። እኔ እውነት እኔ የአንዳንዴ ጊዜ እያየሁ ራሱ እንደንትን አድርጌ ነው የማይበቃ። ይህ ውሸት ይሆን እንዲ እንደዚህ ምናምን ራሴን ለማሞኘት ውሸት ይሆን ምናምን እላለሁ። ልቦና ይስጠን ለሁላችንም፣ እግዚአብሔር ልቦና ይስጠን። በተለይ እንደዚህ አይነት ስራ የምትሰሩ ሰዎች ገንዘብ ጥቅም እናንተን ፈልጋችሁ የሰውን ህይወት የምታበላሹ ሰዎች አሁን ይሄ የሞተ ሰው ምንድን ነው የሚባለው? ማን ነው ፍትህ የሚሰጠው ለዚህ ሰው? በገዛ እንትኑ የገዛ ንብረቱን ወስዶ ህይወቱን አጥፍተው አቤት እኔ አላቅም ብቻ እግዚአብሔር አምላክ። እኔ እኔ እንደዚህ አይነት የምሰሩ ሰዎች እንደው እግዚአብሔር ልቦና ይስጣችሁ። መጨረሻችሁ በዛ ላይ የሰው ንብረት ወስደው እነሱም ሳይሆናቸው የራሳቸው ህይወትን አበላሽተው የሰው ህይወት አበላሽተው እዩ እንግዲህ ከሁለቱ ባዶ ሆኖ ነው የሚቀሩ እነዚህ ሰዎች። አንደኛ የዛኛውን ህይወት ገለው በዛ ላይ የእሱን ንብረት ወስዳለሁ ብለው ነው እንግዲህ። እነዚህ ሰዎች ከነሱም ሳይሆን ከዛኛውም ህይወቱን አጥፍተው ምንድን ነው ጥቅሙ? ቆይ ምንድን ነው የሚሰሩት? ሰው ሰርቶ ማግኘት ሲችል፣ ማንም ሰው መቼም ከሰራሽ ሳትበይ ሳትጠጭ ሳትለብሽ አታድሪም አይደለም። ፈጣሪ የከፈተው ጉሮሮ ሳይዘጋ ግን ይሄን ያክል ለሰው ልጅ አረመኔነት የሰው ልጅ ይሄን ያክል እንትን እግዚአብሔር ይቅር ይበለን፣ የሆነት ልቦና ይስጠን። ብቻ አቤት፣ አቤት፣ አቤት፣ አቤት፣ አቤት። እኛማ ማየት ነው፣ ምን ማረግ ይቻላል? እናያለን እና ያለን በየጊዜው የሚመጣውን አዳዲስ ነገር ከመመልከት ውጭ ምንም ነገር የለንም፣ ምንም አማራጭ የለንም። እግዚአብሔር እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ። በሰው እንትን የምትሰሩ በሰው ብር፣ በሰው ገንዘብ፣ በሰው ሕይወት የምትቀልዱ እግዚአብሔር ልቦና ይስጣችሁ። ሀገራችን ኢትዮጵያን ሰላም ያደርግልን። የእውነት የጥንቷ የድሮ ኢትዮጵያን እግዚአብሔር ይመልስልን። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ አበረታትም። ስትከብ ሁላችሁም ላይክ እያደረጋችሁ ጀምሩ። ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰና ሰንብቱ። ባይ ባይባይ።